አረብ ሀገር ላይ አስር ዓመት አስራ ሁለት ዓመት ሰርታ መታ ፀጉር ቤት የከፈተችን ሴት ደንብና ምናምን እየመጣ በየጊዜው ከንግድ ፈቃድ ከምን ከምን ከተለያዩ ጉዳዮች አንጻር መከራዋን አብልቷት የፀጉር ቤቶቿ ነቃ ሸጣን እንደ አዲስ ወደ አረብ ሀገር የወጣች ሴት እናውቃለን። ሕይወትን ከዜሮ መጀመር በጣም የሚያሳዝን። ደግሞ ወንዶቹ ይሻላሉ። ሴቶቹ የገንዘብ የኢኮኖሚካል ክራይሲስ ብቻ አይደለም የሚደርስባቸው፣ ጤና፣ አብዛኞቹ መውለድ አይችሉም። ተጎድተዋል። ውስጣቸው ተጎድተዋል። ረጅም ዕድሜ ነው ጊዜ ያልፍባቸው። የሴት ልጅ ደግሞ ሕይወት ከቁጥር ጋር በጣም የተቆራኘ ነው። እያንዳንዱ ነገር አለው የራሱ ፍሬም አለው። እነዛ ፍሬሞች ይበላሻሉ፣ ይደበዘዛሉ፣ ምናምን አታቃቸውም። የቱ ጋር እንዳለፈቻቸው መተው ይሞክራሉ። አግብተው ለመውለዱ ለሶስት አይሳካላቸውም። ትዳራቸው ፌል ያደርጋል። በዛ ላይ በጣም ሰው ስለሚያወጡ ውጭ ቁጭ ያሉትም ሴቶች እዚህ በጣም ብዙ የሚጫወቱባቸው ሰዎች አሉ። እዚህ ብቻ ሳይሆን እዛም ኃላፊነን ብለው የተቀመጡ በጣም ሰዎች ድንግል ሴቶች በአምስት መቶ ድራም ለሱዳን ሴቶች የሚሸጡ ኃላፊዎች አቅ ነበረ። እኔ ዱባይ ላይ ቁጭ አስራ ስምንት አስራ ዘጠኝ ዓመት ልጆች ሲሄዱ አዳዲስ ሰው ልጆች ገብተዋል ተብለው የሚሸጡ ልጆች ነበሩ። ሳይጎልበት ሳያጣ በደንብ ደህና ገቢ እያለው፣ ስለዚህ እዚህ ያለው ጤናማ የስራ መንፈስ አለ ወይ? ቀላል ነው ወይ? አንድ ሰው ተነስቼ ማለት ግልጽ እንነጋገር አይደል፣ ግልጹን ነው የምናወረው አዲስ አበባ ውስጥ ኢትዮጵያ ውስጥ አንድ ሰው ተነስቶ ባለኝ ካፒታል ስራ ልስራ፣ ይህን ነገር ላድርግ፣ አድግበታለሁ ትንሽ እያተረፍኩም ቢሆን ብሎ ወደ ስራ ሲስተም ውስጥ ልግባቢል ምቹ ሁኔታ አለ የለም? እውነት ለመናገር የለም። ማለት አንተ ሙሉ የአዲስ አበባን ሕዝብ እየዞርክ ኢንተርቪው ማድረግ አይጠበቅብም፣ ሙሉ የኢትዮጵያን ሕዝብ እየዞርክ ኢንተርቪው ማድረግ አይጠበቅብም። ይሄን ሀሳብ ለ በዙሪያ ያሉ ነገሮች ምስክሮች ናቸው። እኔ ደግሞ ባለኝ ኤክስፔሪንስ ከአረብ ሀገር የሚመጡትም የተመለሱ ብዙ ልጆች ስለማቅ ነው ዕቃዎቻቸውን እየሸጡ አጽ የፎይታ ጊዜም ይባላል። ንግድ ፍቃድ ለማውጣት ማበረታቻ ያስፈልጋል። እንደውም እኮ አልፈክ አንተ የአረብ ሀገርን ህይወት የስደትን ህይወት ቀምሰ ወደ አገር መተ ስትሰራና እዚህ እየሰራው ነው ብለህ ስታወራ እኮ ትልቅ ፕሮሞሽን ነው የምትሰራው። ውጭ ላሉት አደለ ሪሜተንስ ምናምን የሚባለው እንተው። እንደዛ ሰው አያስብም ቢባል ለምን አስብ? ህገወጥ ነው ህገወጥ ገንዘብ ዝውውር ምናምን ይባላል። አንወሻሽ